ዲስካውንትን ጨምሮ በካሬ ኦልሞስት ከ64200 በመሃል ሳር ቤት እየሸጥ እንገኛለን ማለት ነው። ይሄ ማለት ኦልሞስት ከ5.3 ሚሊዮን ጠቅላላ ክፍያ ጀምሮ እስከ 8 ሚሊዮን ጠቅላላ ክፍያ ይዘን መተናል ማለት ነው። ከዚህ ቀድም ያው ቴምር ሪል እስቴት የሚታወቀው በእውነተኛ ቅናሽ በማድረግ ነው። አሁንም ደግሞ በመሃል ሳር ቤት ላይ የእውነተኛ ቅናሽ የ40 ፐርሰንት ቅናሽ ይዘን መተናል። ቴምር ፕሮፐርቲስ ከአስር በላይ ፕሮጀክቶችን ገንብቶ ጥንቅቅ አድርጎ አስረክቧል። ደንበኞቻችን በጣም ደስተኞች ሆነው ባልንበት ሰዓት እና ባልንበት ጊዜ አስረክበናል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን ቴምር ፕሮፐርቲስ የ40 ፐርሰንት ዲስካውንት አዲስ ባወጣው የሳርቤት ሳይቱ ላይ ሽያጭ እንዳወጣ ሰምቼ ይህ መረጃ ደግሞ ለእናንተ ይጠቅማችኋል በማለት እዚህ ተገኝቻለሁ። እኔ ነው የሚነኝ ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ እንዴት ዋላችሁ? ሰላም፣ እንኳን ደህና መጣሽ ወደ ቴምር ፕሮፐርቲስ። እንኳን በደህና ቆይሽኝ፣ ነዋሚን እባላለሁ። በቅድሚያ እስቲ ራስሽን እና ቴምር ፕሮፐርቲስ ላይ ያለሽ ነው የስራ ድርሻ አስተዋውቂ። እኔ ብርክታዊት እባላለሁ፣ በቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። የተቀረውን ደግሞ አረፍ ብለን እናወራለን። እሺ፣ እሺ። ነዋሚን፣ እስቲ ቴምራችንን፣ እሺ፣ የቴምር ፕሮፐርቲስ ማሳያ ነው በደንብ እንደ ስማችን እንደ ቴምር ያው ቴምር ለብዙ ነገር ይጠቅማል አይደል? እኛም ደግሞ ለሁሉም ተደራሽነታችን ያማረ ልክ እንደ ቴምር ጠቃሚ የሆንን ብለን እናስባለን። ከዚህ በፊት እንግዲህ በኑሮ በሸገር ወደ ቴምር ሪል ስቴት መተን ተመልካቾቻችን አይተውት ወደውት ገዝተዋል። አሁን ደግሞ አዲስ ሳይት እንዳወጣችሁና አዲሱ ሳይታችሁ ላይ የአርባ ፐርሰንት ዲስካውንት እንዳደረጋችሁ ሰምቼ ስለሱ ለመጠየቅ ነው የመጣሁትና እስኪ ንገሪኝ እውነት ነው? ልክ ነሽ? ከዚህ ቀደም ያው ቴም ሪል ስቴት የሚታወቀው በእውነተኛ ቅናሽ በማድረግ ነው። አሁንም ደግሞ በመሀል ሳርቤት ላይ የእውነተኛ ቅናሽ የ40 ፐርሰንት ቅናሽ ይዘን መተናል። ያ ማለት ያው ከዚህ ቀደም ሳርቤት ላይ ቫቲካን ኤምባሲ እንደዚሁ ፊት ለፊት ኦልሞስት ግራውንድ ላይ ፋውንዴሽን ላይ ያለ የነበረ አሁን ኦልሞስት ወደ አስራ ሁለተኛ ፍሎር ላይ ደርሷል። እንደዚሁ ስልሳ አርባ የሚባል አከፋፈል ነበረ የእውነተኛ ቅናሽ ፐርሰንት ዲስካውንት ማለት ነው ፐርሰንት ቅናሽ ማለትም ስልሳ ፐርሰንቱን ሲከፍሉ አርባ ፐርሰንቱን እኛ ኦፍ እያደረግንላቸው ነው ማለት ነው። አርባ ፐርሰንቱን አይከፍሉም ሰው ምን ማለት ነው ይሄ። ከዚህ ቀደም ሳር ቤት ላይ ያመለጣቸው ሰዎች ቫቲካን ኤምባሲ ጋር አሁን በድጋሚ መሀል ሳር ቤት ላይ የአርባ ፐርሰንት እውነተኛ ቅናሽ፣ እነሱ ስልሳን ክፈሉ፣ እኛ ደግሞ አርባ ፐርሰንቱን ኦፍ እናደረግላቸዋለን ማለት ነው። በጣም አሪፍ እድል ነው እንግዲህ፣ ዛችሁ የመጣችሁት እውነት ነው። ያው አጠቃላይ ሳይታችን የሚመስለው እጅግ በጣም ዘመናዊ የመኖሪያ ቤቶችን ነው እየሰራን የምንገኘው። ሳር ቤት ላይ እጅግ በጣም ዘመናዊ የሆነ ኦልሞስት ከ5.3 ሚሊዮን ጠቅላላ ክፍያ ጀምሮ እስከ 8 ሚሊዮን ጠቅላላ ክፍያ ይዘን መተናል ማለት ነው። ከባለ ሁለት እስከ ባለ ሶስት መኝታ የያዘ ነው። ያው ከሶስተኛ እስከ 16ተኛው ድረስ የመኖሪያ ቤት ይኖረዋል። ከዛ በታች ያሉት የፓርኪንግ ስፔስ ይኖራል። በቂ የሆነ ሳይቸገሩ የመኪና ማቆሚያ ለአንድ ቤት አንድ መኪና ማቆሚያ ይኖረዋል ማለት ነው። በጣም አሪፍ ነው። አርባ ፐርሰንት፣ ግን ኦልሞስት ወደ ግማሽ የተጠጋ ዲስካውንት ነው እና እንዴት ነው ለእናንተ ሲያወጣቸዋል? አዎ ልክ ነሽ። የሁሉም ሰው ጥያቄ እንደሆነ አውቃለሁኝ። ምንድነው፣ እኛ ቦታዎችን ያው ቴምር ፕሮፐርቲስ እንደሚታወቀው ቦታዎችን ከመንግስት ሊዝ ኦን በማድረግ ነው ቦታዎችን የሚያገኘው ያ ማለት ለደንበኛም ሴፍ ነው፣ ለእኛም ሴፍ ነው። ይሄ ስልሽ ምን ማለት ነው? ለምሳሌ በሊዝ ኦን የሚደረግ መሬቶችን አጥሮ ማስቀመጥ አይቻልም። ወደ ግንባታ መሄድ አለበት። ሌላኛው ደግሞ ምንድነው፣ የኮሊደር ልማት ዋናው ነው የሚጀምርበት ወይም አስፋልት ዳር ላይ እንደመሆኑ መጠን ቶሎ ግንባታው አልቆ ለደንበኞች መረከብ አለበት። ስለዚህ እነሱን ተጠቃሚ ይሆናሉ። ሁለተኛው ነገር ደግሞ ምንድነው አርባ ፐርሰንት የእውነተኛ ቅናሽ ስንል ስልሳ ፐርሰንቱን ስጡንና አርባ ፐርሰንቱን እኛን ሸፍንላችሁ ማለት ዛ ዛሬ ላይ ለምሳሌ እንበልና የስምንት የ8 ሚሊዮን ቤት የነበረውን ዳውን ፔመንት ቴን ፐርሰንት ከፍለው ቀሪውን እስከ ሶስት ዓመት ድረስ እስከሚሰጡት ድረስ ብሩ እየሞተ ይሄዳል። ያው ዲፕሬሽት ያደረጋል ማለት ነው። ማቴሪያል ይጨምራል፣ ያው የሌበር ኮስት ይጨምራል። እያንዳንዱ ነገር እየጨመረ ይሄዳል። ስለዚህ እኛ ምንድን ነው የምናደርገው፣ ዛሬ ላይ ስልሳ ፐርሰንቱን ተቀብለን ማቴሪያሎችን ወይም ደግሞ የኮንስትራክሽን እቃዎችን እናስገባለን ማለት ነው። ስለዚህ የሚኖረውን ኢንፍሌሽን አምለጥ ነው። ያ ምንድነው ለእናንተ ያው የኮንስትራክሽን እቃ ስላለን ቶሎ እንዲገነባና ቶሎ እንዲሰራ ያደርገዋል። በዛ ላይ ደግሞ እኛ የምንታወቀው ፕራይስ ካሌሽን የለን። ስለዚህ ፕራይስ ካሌሽን ማለት ማቴሪያል ሲጨምር ዋጋ እንጨምራለን የሚለው ነገር እኛ ጋር አይሰራም። ዛሬ በተዋዋላችሁበት ነገም ትረከባላችሁ ማለት ነው። ስለዚህ እኛ ያ ስላለ አሁን ስቶክ እጃችን ላይ ማቴሪያሎች ካሉ፣ ሁሉ ነገር ክሊር የሆነ ነገር ካለ ቶሎ የምናስረክብበት ሁኔታ ይኖራል ማለት ነው። ስለዚህ ከሁለቱ አንፃር የእውነትም እውነተኛ ቅናሽ አለው ዛሬ የነገን ሶስት ታይም ቫሊው ኦፍ መኒ ማለት ነው። ነገ ስምንት ሚሊዮን ከምሰጭን ዛሬ ላይ አምስት ሚሊዮን ሰተሽን ነገ ላይ የሚኖረውን የዋጋ ግሽበት ወይም የብር መውደቁን ቀድሞ አመለጥ ነው ማለት ነው። ስለዚህ በዛ የተነሳ እውነተኛ ቅናሽ የአርባ ፐርሰንት አለን ማለት ነው። በጣም አሪፍ ቴምር ሪል ስቴት እንግዲህ ትላልቅ ዲስካውንቶችን በማውጣት ነው የሚታወቀው። እኛም ራሳችን ከዚህ በፊት መተን ነበረ እና አሁንም ትልቅ የሚባል ዲስካውንት ነው ያወጣችሁት እና ከከስተምሮቻችሁ ጋር ያላችሁ ግንኙነት ምን ይመስላል? ያው እንደሚታወቀው ከዚህ ቀደም እንደዚሁ ስልሳ አርባ የሚባል አከፋፈል ይዘን ወደ ደንበኞቻችን መተን ነበረ። ሳርቤት ላይ ቫቲካን ኤምባሲ አጠገብ የዛኔ ከስድስት ወር በፊት ግራውንድ ላይ የነበረ ሳይት ላይ ነው። አሁን ግን ኦልሞስት ወደ 13ተኛ ስላብ እየተሞራ ነው ያለው። በስድስት ወር ጊዜ ውስጥ ጊዜ ውስጥ በጣም በግንባታ ጥራታችን የታወቅንን ማየት ማመን። ስለዚህ ያለው ነገር አስራ ሁለተኛ ላይ ደርሷል ማለት ነው። ስለዚህ እዛ ጋ ያመለጣቸው ደንበኞቻችን ስልሳ አርባ የሚባለው ነገር ብዙ እየጠየቁን ያሉ ደንበኞቻችን ስላሉ ያንን ኦፈር በድጋሚ በዓልንም በማስመልከት ሳርቤት ላይ ኤኤዩ ኤምባሲ የዲፕሎማቶች መኖሪያ የሆነው ላይ እውነተኛ አርባ ፐርሰንት ቅናሽ ይዘን መተናል ማለት ነው። ስለዚህ እዚህ ያመለጣችሁ ሰዎች አሁን እድሉ አላ፣ እድሉ ድጋሚ ተጠቀሙት እያላችሁ በጣም አሪፍ ነው። ስለ ቴምር ትንሽ ከአውራን አይቀር ስለ ቴምር እንግዲህ የተወሰነ ነገር ከአውራን አይቀር ቴምር ማን ነው የሚለውን እስቲለን ና ለተመልካቾች ነገር ቴምር ፕሮፕርቲስ ከአስር በላይ ፕሮጀክቶችን ገንብቶ ጥንቅቅ አድርጎ አስረክቧል። ይህን ስልሽ ያለምንም ፕሮሞሽን ወይም ደግሞ ያለምንም የሽያጭ ባለሙያ ማለት ነው። ይሄ ማለት ምንድነው? አሁን ለሚመጡ ደንበኞቻችን ይህንን አይታችሁ ይህንን ግዙ፣ ምክንያቱም ሰርተን ነው አሳይተን ነው ለሰዎች ወይም ደንበኞቻችን አመኔታ ኖሯቸው እንዲገዙ የምንፈልገው። ያንን ለማሳየት ከአስር በላይ ኦልሞስት አጠናተራ፣ አያት፣ ላፍቶ፣ ለቦ፣ አራት ኪሎ አራት ኪሎ እንደሁም በደንብ ይታወቃል። ሄመን ሆስፒታል ያለበት ቢልዲንግ ያው እኛ የሰራ ነው ነው ማለት ነው። ስለዚህ እነዚህን ሳይቶች ኦልሞስት ጥንቅቅ አድርጎ በግንባታ ፍጥነቱ ምንም ደንበኞቻችን በጣም ደስተኞች ሆነው ባልንበት ሰዓት እና ባልንበት ጊዜ አስረክበናል ማለት ነው። ስለዚህ እኛ ብዙ ደንበኞቻችን ስማችን አዲስ ቢሆንም ግን ደግሞ ከአስር በላይ ፕሮጀክቶችን ጥንቅቅ አድርገን አስረክበናል። በተጨማሪም ደግሞ ከዚህ በፊት የሚታወቀው ሳይታችን ላይ ነበር ፒያሳ አያት እና ደግሞ ያው ሱማሌ ተራ እና ጋርመንት ያሉ ሳይቶቻችንም በፍጥነት በቃ አግሬሲቭሊ እየሄዱ ይገኛሉ። የንግድ ሱቁ ያው በደንብ ይታወቃል። አሁንም የቤዝመንት ስራ አልቆ ወደ ግራውንድ እየወጣበት ያለበት ሳይት ሊሴ ላይም ያለው በደንብ ያው ከተባለበት ጊዜ ቀደም ብለን ለመድረስም በደንብ በፍጥነት አግሬሲቭ እየሰራ እንገኛለን ማለት ነው። በጣም አሪፍ ነው። ስለዚህ ደንበኞች እናንተ ጋር ሲመጡ ኦልሬዲ አስር ያስረከባችኋቸው ፕሮጀክቶች አሉ። አሁን ደግሞ እጃችሁ ላይ በፍጥነት እየተገነቡ ያሉ ሳይቶች ስላሉ ምንም ስጋት አይገባቸውም ማለት ነው። በሚገባ እሺ፣ ብሩክታዊት ምን ምን አይነት የካሪ አማራጮችን ይዛችሁ መጣችኋል? አዲሱ ሳይታችን ላይ ወይም ሳርቤት ላይ ከ84 ካሬ ጀምሮ እስከ ካሬ ድረስ አለ። ያው ሁሉም ሳይታችን ላይ በሁሉም አቅጣጫ ሰርኩሌሽንና የራሱ የሆነ ቬንትሌሽን እንዲኖረው ተደርጎ ታስቦበት ታቅዶበት የተሰራ ነው። በሁሉም በኩል ባልከኒ ያላቸው ጥሩቪው አላቸው። ከመኝታ እስከ ባለሶስት መኝታ ድረስ የመኖሪያ አማራጮች አሉት ማለት ነው። አዲሱ ሳይታችሁ እንግዲህ ሳርቤት እንደመሆኑ መጠን ምን ምን አይነት የሎኬሽን ቫሊዩ እናገኛለን? ሳርቤት ላይ ሁላችንም እንደምናውቀው ሀይ ስታንዳርድ ኳሊቲ የሚሰራበት ወይም ትልቁ ሪተርን ሪተርን ቫሉ ያለው ትልቁ ሎኬሽን ሳርቤት ነው። ይሄ ማለት ብዙ ዲፕሎማቶች ይኖሩበታል፣ ኤንጂኦዎች፣ ትልልቅ ኢንፍራስትራክቸር ያሉበት ትምህርት ቤትም ሊሆን ይችላል፣ ሆስፒታሊቲም ሊሆን ይችላል፣ ተቋማትም ሊሆን ይችላል። እዛው እኛ ሳይታችን አጠገብ እንኳን ጀርባችን ትልቅ መንግስት እያስገነባው ያለ ፓርክ አለ። ፓርክ ስልሽ ጌም ዞን ነገር የልጆች መጫወቻ መናፈሻ ያለው ስቴዲየም እየሰራ ነው። ከዛ በስተጀርባ ደግሞ ማመሪያ ቪሌጅ አለ። ወደ ካርል አደባባይ ቪው አለው። ኦልሞስት በሁሉም አቅጣጫ ለመኖር ምቹ የሆነ ኢቨን ሃይ ሪተርን ቫሊ አለው ዶላር ማከራየት የሚችሉበት አሁን ላይ ባለው እንኳን ከአምስት ሺህ እስከ ስድስት ሺህ ዶላር ድረስ እየተከራየ ያለበት ሁኔታ ነው። ስለዚህ ይህንን ቦታ ይህንን ሎኬሽን ሊያመልጣቸው የማይገባ በጣም ትልቅ የሆነ እድል ነው ማለት ነው። ስለዚህ ደንበኞች ሊኖሩበት ቢፈልጉ ሊያከራዩት ቢፈልጉ የሚያተርፉበት አይነት ሎኬሽን ላይ ያለው በተጨማሪም ነገ ላይ አትርፈው መሸጥ እንኳን ቢፈልጉ ማለትም ለሶስተኛ ወገን ያው ቴምር ፕሮፕርቲስ የሚታወቀው ለሶስተኛ ወገን መሸጥን እንደሚችሉ ነው። ስለዚህ ዛሬ ላይ ከአንድ ዓመት ከሁለት ዓመት በኋላ ራሱ ጠብቀው ያንን ነገር አሁን ስልሳ አርባ በሚባለው አከፋፈል ተጠቅመው ነገ ላይ ከሁለት ዓመት በኋላ ቢሸጡት ሀይ የሆነ የሆነ ያገኛሉ ማለት ነው። በጣም አሪፍ ነው። ምን ምን አይነት የጋራ መገልገያዎች ይኖሩታል? የጋራ መገልገያ የሚኖረው ያው እንደ ቀድም እንዳልኩች ጂ ፕላስ 16 ነው መጨረሻው ፍሎር ላይ ቴራስ ይኖረዋል ለፕሮግራም ለልደት የሚሆኑ ሶስተኛው ላይ ደግሞ ለአንዳንድ ነገሮች የሆኑ ኮመን ኤሪያዎች ወይም ለበዓል ለፕሮግራም ብቻ ለኤኒቲንግ ለሚሆን አዘጋጅተናል። የልጆች መጫወቻም ግሪን ኤሪያ ይኖረዋል። የራሳቸው የግል የሆነ ፓርኪንግ አለው። እጅግ ዘመናዊ አፓርትመንት ነው እየሰራን የምንገኘው ማለት ነው። በውስጡ ኦልሞስት ባካፕ ጄነሬትን የያዘ መብራት በማይኖርበት ሰዓት ላይ እሱንም የያዘ እጅግ ዘመናዊ አፓርትመንት ነው እየሰራ የምንገኘው ማለት ነው። ስለዚህ መሰረታዊ የሚባሉ ነገሮችን ያሟላ ቀነጡ የሆነ አፓርትመንት ነው የገነባቸው ያላቸው ነት ነው በጣም አሪፍ ነው በካሬ ዋጋችሁ ምን ያህል ነው ጥሩ ያው ዲስካውንትን ጨምሮ በካሬ ኦልሞስት ከስልሳ አራት ሺህ ሁለት መቶ በመሀል ሳርቤት እየሸጥ እንገኛለን ማለት ነው ይሄ ማለት በ አርባ በሚባለው አከፋፈል 60 አርባ ማለት 60 ፐርሰንቱን ለምሳሌ ከ84 ካሬ ጀምሮ እስከ 125 ካሬ ያለን ብይሻል፣ ምንድነው 84 ካሬ በካሬ ዋናው ዋጋው በካሬ 107000 ነው። ስለዚህ በካሬ 60 ሲከፍሉ ማለትም ኦልሞስት ወደ 5.4 አካባቢ ሲከፍሉ ቀሪውን ዋና ዋጋ የሚሆነው ስምንት ሚሊዮን ነው። አርባ ፐርሰንቱን ኦፍ እናረጋለን በአምስት ነጥብ አራት ሚሊዮን ጠቅላላ ክፍያ የቤት ማለቤት መሆን ይችላሉ ማለት ነው። መሀል ሳር ቤት ላይ ማለት አራት ሚሊዮኑ ኦፍ ይሆናል ማለት ነው። አይ ይሄ በአንዴ ደግሞ መክፈል ለማይችሉ ደንበኞቻችን በካሬ መቶ ሰባት ሺህ ወደ ዋናው አከፋፈል የሆንና ቅድመ ክፍያ አስር ፐርሰንት ከፍለው ቀሪውን በሶስት ዓመት ጊዜ ውስጥ ዴሊቨር የምናደርገው በሶስት ዓመት ስለሆነ አስር ፐርሰንት ከፍለው ቀሪውን በሶስት ዓመት ቤዝድ ኦን ፕሮግረስ ይከፍላሉ። ሌላው በተጨማሪ ምንድነው ሰላሳና ከዛ በላይ የሚከፍሉ ከሆነ በከፈሉት ልክ ማለትም ለምሳሌ የ8 ሚሊዮን እንዳልኩሽ ያው በዲስካውንት ሲሆን 5.4 ሚሊዮን ጠቅላላ ክፍያ ይሆናል። 60 ፐርሰንቱን ኦፍ ሲያደረጉ ግን በኖርማል አከፋፈል ሲሆን ወደ 8 ሚሊዮን ይሆናል። 8 ሚሊዮኑን 30 ፐርሰንት የሚከፍሉ ከሆነ የእሱን የ30 ፐርሰንቱን 25 ፐርሰንት ዲስካውንት እንሰጣለን፣ ከሰባ ፐርሰንቱ ከቀሪው ሰባ ፐርሰንት ላይ ማለት ነው። ስለዚህ በዚህ አይነት አከፋፈል ሌላውን ቀሪውን የተቀረውን ሰባ ፐርሰንት በሶስት ዓመት ውስጥ ይከፍላሉ። ስለዚህ ቴምር ፕሮፐርቲ ሶስት አይነት አከፋፈል ይዞ የመጣው 60 ፐርሰንት ስለሚከፍሉ 40 ፐርሰንት ኦፍ እናደርጋለን። 8 ሚሊዮን የነበረውን በ5.4 ይገዛሉ ማለት ነው። አይካሉ ደግሞ በካሬ 107 ሺህ ብር ይሆንና ቅድመ ክፍያ 10 ፐርሰንት ከፍለው ቀሪውን ቤዝድ ኦን ፕሮግረስ በሶስት ዓመት ይከፍላሉ። ሶስተኛው እና የመጨረሻው ከሆነ ደግሞ ሰላሳ ፐርሰንት ና ከዛ በላይ አርባም ከፈሉ ሃምሳም ከፈሉ በከፈሉት ልክ ሀያ አምስት ፐርሰንት ከመቶ ከሆነ አርባ ፐርሰንት ነው። ሰላሳ ከከፈሉ ግን በከፈሉት ልክ ሀያ አምስት ፐርሰንት ዲስካውንት አግኝተው የቤት ባለቤት መሀል ሳር ቤት ላይ መሆን ይችላሉ ማለት ነው። በጣም አሪፍ ነው። ስለዚህ ደንበኞች ለእነሱ እንደሚመቻቸው ሶስት የተዘጋጀላቸው አከፋፈላለን የሚመቻቸውን መርጠው የቤት ባለቤት መሆን ይችላሉ ማለት ነው። በሚገባ ስለዚህ መሀል ሳር ቤት ላይ በአምስት ነጥብ አራት ሚሊዮን ጀምሮ ባለሶስት መኝታ እስከ ስምንት ሚሊዮን ድረስ የመኖሪያ ቤቶችን እየሸጥ እንገኛለን። ስምንት ሚሊዮን ያልኩሽ ባለሶስት መኝታ እጅግ በጣም ዘመናዊ የሆነ የሰራተኛ ክፍል ያለው በሁሉም በኩል ባልከኒ ያላቸው በጣም ጥሩ ቪው ያለውን ቤት ባለሶስት መኝታ በመቶ ሃያ አራት ካሬ ሳር ቤት ላይ መሀል ሳር ቤት ላይ እየሸጥ ነው የሚገኙ። ካልሆነ ደግሞ በኖርማል አከፋፈል አስር ፐርሰንት ከፍለው ቀሪውን በሶስት ዓመት መክፈል ይችላሉ፣ ወይም የቤት ባለቤት መሆን ይችላሉ ማለት ነው። ቴም ሪል ስቴት እንግዲህ፣ እንደነገርሽኝ እንዳየነውም ከሆነ በግንባታ ፍጥነት አትታሙም እና ይሄኛውን ፕሮጀክታችሁን በምን ያህል ጊዜ ለማስረከብ ነው እየሰራችሁ የምትገኙት? በሶስት ዓመት ነው። ያው ሶስት አመት ስንል ያው እንደ ውል የሚቀመጣቸው እንደ አግሪመንት የምናስቀምጣቸው ነገሮች አሉ። ግን የምናስረክብባቸው ሶስት አመት ነው ማለት ሳይሆን ከዛም ቀደም ብለን የምንጨርስበት ሁኔታ አለ። ቅድም እንዳልኩትኝ ያው በቆየን ቁጥር ዋጋ እንከፍላለን ማለት ነው። ለምን ያው ማቴሪያሉም እየጨመረ ብራችን እየወደቀን ያለ። ስለዚህ ቀደም ብለን ከደንበኛ ሳይሆን እየጠበቅን ያለ ነው። ቀደም ብለን ፋውንዴሽን ሳይት ክሊራንስ ጨርሰን ወደ ቁፋሮ ገብተናል። ያ ስልሽ ኦልሞስት ሶስት ዓመት አለን እንጂ ከዛም ቀደም ብለን እስከ ሁለት አመት ተኩል ድረስ ዴሊቨር የምናደርግበት አ አጋጣሚዎች አሉ ማለት ነው። ስለዚህ ከሁለት ዓመት ተኩል እስከ ሶስት ዓመት ባለውስጥ እ ውሉ ላይ እስከ ሶስት ዓመት ድረስ ውሉ ላይ የሚለው ያው ሶስት ዓመት ነው የምለው። በመጨረሻም እስቲ ማስተላለፍ የምትፈልግ መልእክት ካለ እድሉን ልስጥሽ። በጣም ደስ ይለኛል። ያው ቴምር ፕሮፐርቲስ የቴምር ፕሮፐርቲስ ደንበኞቻችን ከዋጋ ያው ከግንባታ ጥራት እንዲሁም ያው ከ ዴሊቨሪ፣ ማለት ነው ሶስቱንም በአንድ የሚያገኙት ያው ቴምር ፕሮፐርቲስ ነው። ከዋጋ አንጻር ካልኩትኝ የቫቲካኑን ማንሳት እንችላለን። ስልሳ አርባ የሚባለው አከፋፈል እዛ ጋር ያለቀባችሁ ሰዎች አሁን እዚህ ጋር አለ። ዴሊቨሪም እስካሁን የሰራ ናቸው። ከአስር በላይ ፕሮጀክቶችም አሉን ሶ ግንባታም የሚያሳየው ነገር ነው። ሶስቱንም በአንድ የያዘውን ቴምር ፕሮፐርቲስ እንዳያመልጣችሁ። በተጨማሪም ደግሞ ይሄ ኦፈር ስልሳ አርባ የሚባለው አከፋፈል ለአስራ አምስት ቀናት ብቻ የሚቆዩ ስለሆነ ፈጥነው ታች በምናስቀምጠው ስልክ ይደውሉ ይችላሉልን። ይህንን ቪዲዮ እና ይህንን ኦፈር ሰምተው እንግዲህ ብዙ ተመልካቾቻችን መግዛት መፈለጋቸው አይቀሬ ነው እና እንዴት ነው የሚያገኟችሁ? በጣም ጥሩ። በዋትሳፕ በቴሌግራም ኮንታክት ማድረግ ይችላሉ። እንዲሁም በተጨማሪ ውጪ ያሉ ደንበኞቻችን እዚህ ሳይመጡ በዴቼል ውሉን መፈጸም ይችላሉ። ስለዚህ ታች በምናስቀምጥላቸው ስልክ፣ በዋትሳፕ በቴሌግራም እንዲሁም በቀጥታ ስልክ እየደወሉ ማግኘት ይችላሉ ማለት ነው። በጣም አሪፍ ነው። ለነበረን ቆይታ እጅግ አድርግ ያመሰግናለሁ። ብሩክታይት፣ በጣም አመሰግናለሁ። ተመልካቾች በቴም ሪል ስቴት የነበረን ቆይታ በቪዲዮ የተከታተላችሁትን ይመስል ነበረ። ቴም ሪል ስቴት እንግዲህ የ40 ፐርሰንት ዲስካውንት ይዞ መጥቷል። ይህ ዲስካውንት ለአጭር ጊዜ ብቻ የሚቆይ ስለሆነ የድሉ ተጠቃሚ ሆኑ ላለው